አሰላሙ አሌይኩም ወረህመቱላሂ ወበረካቱ የህባይብ እንዴት ናችሁ? የዩቲዩብ ቤተሰቦች ደህና ናችሁልኝ? ከእኔ ጋ ሁሉ ሰላም ነው አልሐምዱሊላህ። ዛሬ ደግሞ መቄዶንያ መጥተናል፣ በጎ አድራጎት። እስኪ እንግድረህበር ልንቆረቆር ነው፣ ልንገባ ነው ማለት ነው። ተከታተሉን ሰላም ሰላም ነው። አዘርባ እንዴት ናችሁ? ደህና ናችሁ? አለናል ለበጎ አድራጎት ነበር የመጣ ነው እንግባ። መርሐባ እሺ፣ እሺ፣ ሐባዬ እንግዲህ ይሄን ይመስላል መቄዶንያ። ወይኔ በዚህ ጋ ነው። እሺ ደረሰ ግዴታ ነው

የሆነ ሁለት አይነት ደረሰኝ አለ። አንድ ኖርማሊ ጥሬ ብር ደረሰኝ፣ ኦኬ። ሁለት ደግሞ የሆነ በቃ ጥሬ ብር ደረሰኝ ባይሆንም ሁሉ የአስቤዛ አይነቶችን ይዘረዝሩት እንትኖች አሉ። ለምሳሌ ስኳር፣ ዘይት፣ ምናምን ሁለት ሱፉን እንጽፍና ለእናንተ ወይም ብር ገቢ ይለሰጣል። ሰው ስጦታ የምናደርግበት ሂደት አለ ማለት ነው እንጂ ኖርማሊዝም ብሎ እንደዚህ ወይም አንድ ሺህ ብር ወይም ሁለት ሺህ ብር ተቀብለን እንትን ካለ ያ ሰው እንዴት ለመስሪያ ቤቱ ምን ያህል ብር እንዳደረገ የሆነ። ኦኬ የእናንተና የመስሪያ ቤቱ ታማኝነት እንዴት ሊገለጽ ይችላል? ሰላም፣ እንዴት ናችሁ? ሁሉ ሰላም ፋዘርዋ የአባቶች ክላስ ነው። ውደ ዩቱብ ቤተሰቦች ያህን ዩቱብ ቤተሰቦች እንግዲህ ደሴ መቄዶንያ ይህን ይመስላል። እንግዲህ ያላችሁን ነገር እጃችሁን እንድትዘረጉ በአክብሮት እንጠይቃለን ማለት ነው። እንግዲህ ያለውን ነገር ይሄ የአባቶች ክፍል ነው። ቀጣይ ደግሞ ያለውን እናሳያችኋለን። እንግዲህ ለአላህ ብላችሁ ያላችሁን እጃችሁን አትቋጥሩት። ያላችሁ ሀብታሞች ዘርጉ፣ አበርክቱ ለአባቶቻችን። እንግዲህ በትህትና እንጠይቃለን ማለት ነው። አባቴዋ ደህና ነው? እንዴት ነው? እየተንከባከቧችሁ ነው አይደል? አዎ። አብሽሩ። እሺ፣ እሺ። አባቴ ዋላ ከእናንተ ጋር ይሁን። እሺ። መርሀባ አባቴ ሰላም ነው። እንዴት ናችሁ? ሁሉ ሰላም ነው ነው። እንዴት ነው? ደህና ነን። እንዴት ነው መቄዶንያ? መቄዶንያ በተቻለ አቅማቸው ደህና ናቸው። አዎ በጣም እየተንከባከቧችሁ ነው አይደል? ደህና ደህና ነው አይዟችሁ፣ እየመጣን እንጠይቃለን። ውድ አባቶቻችንን በተቻለን ደግሞ እንረዳለን። አላህ ደግሞ ከእናንተ ጋር ይሁን። እንወዳቸዋለን። ኑሩልን፣ ሰላም፣ ጤናችሁ። አላህ ብዙ ያርግልን። እሺ። አሚን፣ አሚን። እሺ። አሚን፣ አሚን። እሺ፣ እሺ አባቴ። ዋ ቻው። እሺ፣ አብሽሩ። አሚን። እሺ። አሚን

ዳናደሩለን ይሀባይ ሄን ይመስላል እንግዲህ በተቻላችሁ ለመርዳት ሞክሩ። በአላህ ያላችሁ በጣም ነው የሚያሳዝኑት። በዛ ላይ ደግሞ እየመጣችሁ ጎብኙ፣ ሰውም ይናፍቃቸዋል እና እንደዚህም እየገባ ነው። ይሄም አባቶች ነው እዚህ ክላስ እንገባ የወንዶቹ ዳይፐር ክላስ ተብሎ ይጠራል። የመጀመሪያው የአባቶች ክፍል ነው፣ ኖርማል ማለት ነው። ይሄ ደግሞ የወንዶች የዳይፐር ክፍል። ይሄ ደግሞ የወንዶቹ ሆኖ ዳይፐር ክላስ ተብሎ ነው የሚጠራው። ከሶስቴ የዳይፐር ይቀየር ናቸዋል፣ ሌሊት ቀንና ማታ ማለት ነው። ከዛም በላይ የሚፈጅበት ሂደትም ሊኖር ይችላል። እንደ ሰዎቹ ሂደት ይለያያል ማለት ነው። የሚያስፈልጋቸው ሂደት በብዛት ከዚህ መጠጥ የሚጠጣ ሂደት ነው። የሚጠጣ ፈሳሽ ነገሮች ጁስ፣ ምሪንዳ፣ አጥሚት፣ ብዙ የተለያየ የመጠጥ ሂደቶች እነዛ በጣም ያስፈልጋቸዋል። በቀን ሶስቲ ዳይፐር ይቀይርላቸዋል፣ ለሊት ቀንና ማታ ማለት ነው። ወይም ራት ባልተው ከጨረሱ በኋላ መኝታቸው እያንዳንዱ ብናየው ሌዘር ወይም ቆዳ ነው። የራሳቸውን ሴፍቲና ፕሮቶኮል ወይም ንጽሕናቸውን መጠበቅ ስለማይችሉ ነው ሌዘር የሆነበት ምክንያት ማለት ነው። ወደ መቄዶንያ በጎ አድራጎት ማህበር ድጋፍ ማድረግ እፈልጋለሁ የሚል ሰው ፍቃደኛ ከሆነ ላርጎ በረኪና ብዙ የተለያዩ የግል ንጽህና መጠበቂያዎችን ወደ መቄዶንያ ግዳፍ ማድረግ ይችላል ማለት ነው። እሱም ማድረግ ባይችል እንኳ 81 61 ላይ በቀን አንድ ብር እየቆረጠበት በወር 26 ብር እየተቆረጠ ያንን ወጪ እያደረገ የሚጠቀምበት ሂደት አለ ማለት ነው። አሊያም ደግሞ ከዚህ የበለጠ ደግሞ የተለየ ብር ልክ አሁን አንቺ እንደሰጠሽች ማለት ነው ያንን ግዳፍ ማድረግ ይችላል ማለት ነው። ብዙ የተለያየ መንገድ ሂደቶች አለ። በዚህ ተመሳሳይ ሴቶችም እያንዳንዱ ማየት እንችላለን ማለት ነው። ጥያቄ ካላችሁ ከዛም ሆነ ከዚህ የምትጠይቀ ሀባይ። የምታዩት እንግዲህ የወንዶች የዳይፐር ክፍል ነው። ዳይፐርም በረኪናም እንደዚሁም ላርጎ ኦሞ ያገኛችሁትን በተቻላችሁ መጠን መርዳት የምትፈልጉ ስልክ ቁጥር አስቀምጣላችኋለሁ ማለት ነው። የደሴ መቄዶንያ ነው የሚገኘውም፣ መገናኛ ላይ ነው እና እስኪ ያላችሁ እጃችሁን ዘርጉ፣ በአላህ ክርስቲያንም ከሆናችሁ እንግዲህ በእግዚአብሔር ብያለሁኝ። እነዚህን አባቶች እያያችሁ አባት አለን እና ሁላችንም አባቶቻችንን እንርዳ፣ እህቶቻችንን እንርዳ ወንድሞቻችንን እንርዳ። በዚሁ አጋጣሚ ያላችሁ መስጠት አላህ ይለግሳችኋልና፣ ስጥ ይሰጥሃል ነው። እነዚህ ምስኪኖች እያያችሁ ተባበሯቸው። እና ደግሞ በዛም ላይ ደግሞ ገንዘብ ብቻ አይደለም የሚፈልጉት ሰውም ይናፍቃቸዋል እኔ እንደተረዳሁትና እየመጣችሁ ዘይሯችሁ ጠይቋቸው። ወላህ የአይንም በቃ አይንም አንድ ዋጋ አለው። ጠይቋቸው፣ ስታው ነው ማየት ማመን ነውና። እኔ ውስጤ ነው የተነካው። እዚህ ደሴ ውስጥ እንኳ ያለሁኝ እኔ አንድ ቀን ቦታው እንኳን መገናኛ እንደሆነ እንጂ የማውቀው የት እንዳለ አላቅም ነበረ። በዚሁ አጋጣሚ ራሴ በጣም ነው የጸጸተኝ። ኢንሻላህ ከዚህ በኋላ በተለያየ መንገድ ምንመጣ ይሆናል ማለት ነው። እንግዲህ እንደምታዩት ነው የመጀመሪያ የገባንበት የአባቶች ክፍል ነው። ኖርማ ዳይፐር ምናምን የማይለብሱበት ነው። እዚህ ደግሞ እንደምታዋቸው እንግዲህ ሽንት፣ ምናምን ሰገራ መቆጣጠር የማይችሉ ስለሆነ እነዚህን በደንብ አድርጋችሁ ይህን ቪዲዮ ተከታትላችሁ መርዳት የምትፈልጉት ከታች ስልክ ቁጥር አስቀምጥላቸዋለሁ ማለት ነው። ደሴ መቄዶንያ በጎ አድራጎት ማህበር 37 69 69 የሚል ስልክ አለ። አሊያም ደግሞ እንደ አጠቃላይ ሙሉውን ሙሉ 0940 የሚል ስልክ ቁጥር አለ በጣም ብዙ ቁጥር ነው እንደዚህ ሙሉ ስልኮች በዚህ ብደውሉ የተለየ ሀሳብና ወይም የምትፈልጉትን መግለጫ በዚህ መረዳት ትችላላችሁ ማለት ነው አንድ ብር ራሱ ዋጋ አለው በተለይ ዳይፐር እንደዚህ ለሚጠቀሙ ሰዎች አንድ ብር ዋጋ አላት ና አንድ ሺ ሰው አንድ አንድ ብር ቢዋጣ አንድ ሺ ብር ያዋጣል ማለት ነው ገንዘብን እንዳትንቋት ና አምስት ሰንቲም ዋጋ አላት ለነሱ እንርዳቸው እንተባበራቸው በተለይ የደሴ ነዋሪዎች ብዙ ጊዜ የአዲስ አበባ ላይ ነው ፎከስ የምታደርጉትና ደሴስ ያሉት የደሴስ ባለሀብቶች የት ናችሁ? እጃችሁን ዘርጉ። ጠይቋቸው እየመጣችሁ ማለት ነው። በአክብሮት እጠይቃለሁ። ለአላህ ብላችሁ ነው ምለው። የተለያየ ኬዝ ያለባቸው አባቶች ናቸው። ብዙ ነገር ያሳለፉ አባቶች ብዙ ነገር የሚያስፈልጋቸው እኛም ድነን ነው የምናገለግ እውነቴ ነው እኛም ጎዳና ላይ ለስንት ዓመት ጎዳና ኖርኩ ሰው ነው አወል ነኝ ስሜ አወል ሱ ይባላል የመጀመሪያ ሰው ነው እና ጎዳና ላይ ለብዙ ዓመት የኖርኩ ነው መቄዶ ላይ አንስቶ ነው ይሄ ክፍት ነው ኦፕሬሽን አስደርጎ ስንት ምሶ አከፍሎ ነው እዛ አድርሶን እየሰራ ነው ያለነው ተከፍሎን አይደለም ስለዳን ነው የደሴ ህዝብ በተለይ አንድ መልእክት ማስተላልፈ ማለ ሙስሊሙ ህብረተሰብ ላይ ማስተላልፍ ፈልጋለሁ ይሄ እኮ ድርጅት የሁሉም እውነቴ ነው የሁሉም ነው የማንም ማለት ዘር የለው ሃይማኖት የለው ምን የለው። የደሴ ህዝብ ይህን ግን ትኩረት ያደረገው በሙስሊሙ ህብረተሰብ። እኔም ሙስሊም ነኝ። ግን እስካሁን ድረስ ስንት ዓመት ወደ ስድስት ዓመት ሆነን፣ እውነቴን ግዳፍ ያስፈልጋል። ይሄ ዘርነት ሃይማኖትነት ማን የሚል የለም። ማንኛውንም ዜጋ የሚያነሳ ነው። እኛም ድነን ነው የምናገለግለው። ሁሉም ድኖ ነው እዚህ ቦታ የሚያገለግለው። ሀያ አራት ሰዓት ነው። የቤት ስራ የተለያየ ኬዝ የለባቸው ፈሳሽ የሚጠጡ ሲያጎርሷችሁ ውሃ ብለው እንኳን የማይጠይቁ አሉ። ውሃ ብለው እንኳን የማይጠይቁ ለምንድን ነው ስለ ዳን ነው። ከጎናቸው አንለይም ከምን አንለይም፣ እና የደሴ ህዝብ ያለውን ግዳፍ አሁንም ሮመዳን ጾም ነው። በክርስቲያንም እንደዘው ጾም ነው። ያላችሁን ግዳፍ ቀጥሉብን ነው የደሴ ህዝብ እስካሁን ድረስ ያው ከጎናችን ነው። ግን አሁንም የማስተላልፈው እየመጡ በዚህ መልካም ቀን ለምን አይጎበኙ? መጎበኘት አለበት መጠየቅ አለበት ተጎናችሁን ማለት አለበት የሰው ልጅ እኮ ማምጣት ብቻ አይደለም፣ መቶ እኮ ወንድሜ ብሎ ጥፍር መቁረጥ መልካም ስራ ነው። አባታችን አባቴ ቢሆን ማለት አለብን፣ እና ይሄን ነገር አስተላልፍ ይችላል። እውነቴን፣ ትንሽ ትልቅ አይደለም። ከመጥረጊያ ጀምሮ ማምጣት ትችላላችሁ። ከመጥረጊያ ከቀላሉ፣ አሁን መጥረጊያ ቸግሮና አንድ ነገር የምነግርሽ ማን መጥረጊያውን በጣም ትንሽ አለብን እሱ ነገር፣ ግን ብታስተባብር ደስ ይለኛል። እውነቴን ነው። መልካም ሥራ የቁመጥረጊያ እጥረት አለ ብታዩ፣ አሁን እሱን እምለምንሽ እንደውም ቶሎ ብለሽ ብታስተባብሪልኝ ደስ ይለኝ። አሁን አሁን የቤት ሳልተጠረገ አይሆንም። ምን አይሆንም፣ እሱን አይሆንም፣ እሱን አስተባብሪልኝ እና እናመሰግናለን። እውነት ነው። እየመጣችሁ ጠይቁን። ሰው ያስፈልጋቸዋል፣ ቅድም እንዳልሽው ሰው ያስፈልጋቸዋል። እውነት ነው። የተለያየ ኬዝ አባቶች፣ ብዙ ነገር ያሳለፉ አባቱ። ይሄ ልጅ አሁን ሊሞት የደረሰ ነበር። አሁን ዛሬ ከጎዳና ተነስቶ ነው። ዛሬ አሁን ራሱን ችሎ እየበላ እየጎረሰ ነው ያለ። ይሄው እንደዚህ አይነት እኛም እኮ ይሁን አልጋ ቆራኛ ነበርኩ። ስንት መስዋዕት ከፍሎ ድኔ ነው ዛሬ ማገለግል እዚህ ደረጃ ያደረስኩ። ድርጅቱ ድሮኝ እዚህ ደረጃ ያደረሰኝ ጋብቻ ደርሻለሁ፣ ከቆሻሻ ቦታ ተነስቼ እና የሁሉም ድርሻ ነው የደሴ ህዝብ እየመጣ ይጠይቅናል እናመሰግናል እናመሰግናለን እኛም እንግዲህ እንደ መልእክቱ እንዳስተላለፈው ነው እንግዲህ ከመጥረጊያ ጀምሮ ዋጋ አለው እንግዲህ ወገኖቼ እናንተ እንግዲህ አጀር ታገኙትበታላችሁ ሁላችንም ጤነኛ መሆን እንደነበርን አንቀርም ይጎድላልና በዚሁ አጋጣሚ አንርሳ አባቶቻችን ማለት ናቸው ለእኛም በዚሁ አጋጣሚ እንዳትረሷቸው። እንግዲህ ቀጣይ ያለውን ደግሞ እስኪ ፓርት ስር እናያለን ማለት ነው። ወደዚ ያለውን ሁሉንም እስኪ እናስጎበኛቸው። በጣም ውስጤ ነው የተነካው። እንግዲህ ላለ መልቅስ እየጠርኩኝ ነው ማለት ነው። እስኪ እንግዲህ መመገቢያቸው ነው። ኦኬ፣ እዚህ ጋር የሚመገቡበት ነው። እንጎበኝ እና በኋላ ለዚች ቀሪ እድሜያችን እንተባበራቸው። በኋላ እሺ እንዳይታመሻቸው እዚህ ክላስ እንገባ። ደግሞ አዳራሽ ክላስ ነው የሚጠራው በቀን ሶስቴ የሚመገቡበት አዳራሽ ክላስ ነው። ቁርስ፣ ምሳ፣ እራት የሚጠቀሙት ከዚህ ነው። ይህ የምታዩት ስዕል የሰው ልጅ ከተወለደ በኋላ በህይወት ሙሉውን ቁጭ ብሎ አይቀርም ና ህይወቱ መስዋዕት በሆነ ሰዓት ልደት ሶሪ፣ አርባ ሰማንያ ወይም ደግሞ ዓመታት ተብሎ የሚጠራ ነገር አለ እና በሙስሊም ደረጃ ደግሞ ሰደቃ ወይም ኔካ ተብሎ የሚጠራ ሂደት አለ። ያንን እዚህ መቶ ወደ መቄዶንያ በሚመጣበት ሰዓት ክብረ በዓል ማዋል ይችላል ማለት ነው። እሱ ጭምር ሳይሆን ተማሪዎች ደግሞ ከተ ተምረው ከጨረሱ በኋላ ግራጁዌት የምርቃን ይወስዳሉ። እሱንም መጠው ከዚህ ላይ ፕሮግራም መዋል ይችላሉ ማለት ነው። እሱ ብቻ ሳይሆን ብዙ የተለያየ መንገድ ሕፃናት አመት ሲሞላቸው በኋላ ልደት የሚባል ነገር አለ። ልደታቸው እዛ ላይ የምታዩት የሕፃኖች እንትን ነው ስዕል ነው። እዛ ላይ አመት ከሞላቸው በኋላ ወደዚህ መጠው በል ወይም ክብረ በዓላቸውን መዋል ይችላሉ ማለት ነው። እሱ ብቻ ሳይሆን እንደ አጠቃላይ ጀነራሊ ደግሞ ዝም ብሎ ጆይን አድርጎ ወይም ግዳፍ አድርጎ በክርስቲያን ደረጃ ማርያም ባለ እግዚአብሔር ሚካኤል ምናምን የሚባል ነገር አለ። እነዛን አስመስሎ መጦ ዝክር የሚያደርግበት ሂደት አለ ማለት ነው። ብዙ የተለያየ ፕሮግራሞች ሂደት አለ። ወደ መቄዶንያ መጣችሁ፣ ሀሳብም ሆነ በተግባር ጆይን ማድረግ ትችላላችሁ ማለት ነው። ስለመጣችሁ እናመሰግናለን። ይህን ይመስላል። የምር መታችሁ ብታው ማየት ማመን ነው እና ውስጣችሁ የምር

እዚህ ክላስ እንገባ ደግሞ የሴቶቹ ዳይፐር ክላስ ተብሎ ይጠራል። ወንዶችን አንድ በአንድ እንዳየ ነው ሁሉ በተቃራኒው ሴቶችንም አንድ በአንድ እናያቸዋለን ማለት ነው። ከዚህ ክላስ እንገባ የሴቶቹ ዳይፐር ክላስ ተብሎ ይጠራል። በቀን ሶስት ዳይፐር ይቀየርላቸዋል። ሌሊት፣ ቀንና ማታ ማለት ነው። እያንዳንዳቸው ምኝታቸውን ወይም ፍርማሻቸውን ብናይ ሌዘር ወይም ቆዳ ነው። የምግብ ሂደታቸው በብዛት የሚጠቀሙት ፈሳሽ ነገር ነው። ጁስ መሪንዳ፣ ወይም አልኮል ነገሮችን እንዳጠቃላይ ማለት ነው። እኛ በሚያስፈልገው ነገር እያየን የምንሰጥበት ሂደት አለ ማለት ነው። በቀን ሶስቴ የሚቀየርበት ይሄ ከዛ በላይም የሚቀየርበት ሂደት አለ። የእድሜ ባለጸጎት ስለሆኑ ነው። እዚህ በቀን ሶስቴ የሚቀየሩበት አዲስ አበባ ብንሄድ እስከ 10 አመት እስከ ሃያ ዓመት አካባቢ የሆኑ ሴቶች አሉና እነዛ እስከ ስድስት ወይም እስከ ሰባት ዳይፐር የሚፈጁበት ምክንያት አሉ። ለምን ካላችሁ ሴት ልጅ ሆኖ የወር አበባ ይፈሰዋልና በዛ ሂደት ስድስት ወይም ሰባት ዳይፐር የሚፈጁበት ምክንያት አለ ማለት ነው። እድሜ ባለጸጋዎች ወይም ደግሞ እድሜያቸው በጣም የሸመገሉ ከሆነ ግን ከሶስት ወይም ከ4 ዳይፐር የማይፈጁበት ምክንያት አለ ማለት ነው። ሴቶቹ ከወንዶች ሂደት የሚለዩበት ሂደት አንዱ ትልቁ ነገሩ የወር አበባ ነውና በዳይፐር ሂደት ብናይ ሴቶቹ በጣም ዳይፐር ያስፈልጋቸዋል ማለት ነው። ብሔር ሃይማኖትን፣ ጾታን ጨምሮ ሳይለይ ሁሉንም ሙስሊም ክርስቲያን፣ ቢቢ ሳይ አጠቃላይ አውቶማቲካሊ አቅመ ደካማ ከሆነ ውጭ ላይ ተነስቶ ወጥቶ የሚያነሳበት ሂደት ነው ያለ ማለት ነው። እንደ አጠቃላይ የመቄዶንያ ማህበር መስራት ቢኒያም በለጠ የሚጠራው ኮተቤ ከሚባል አዎ፣ አዎ ኮተቤ ከሚባል ቦታ ነው የጀመረው። ከእናት ወይም ከአባቱ ቦታ ላይ ነው ለመጀመሪያ ጊዜ ሲመሰርተው ህዝብ አያውቀውም ወይም መንግስት አያውቀውም። በራሱ ፈጣሪ ያለኝ ወይም ደግሞ አለሃለይ ብሎ ነው የጀመረው ማለት ነው። አሁን ግን ቀበሌም አውቆት ወረዳም አውቆት ወይም ፌዴራል መንግስት አውቆት እስከ 120 ብራንች የተከፈተበት ምክንያት አለ ማለት ነው። ከ120 ብራንቹ ውስጥ ግን 45ቱና ከዛ በላይ የሚሆኑ አገልግሎት እየሰጠ ነው የሚገኘው ልክ እንደ ደሴ የመቄዶንያ በጎ አድራጎት ማህበር ማለት ነው። የህብረተሰቡ ብዛት እስከ 8000 አካባቢ ደርሷል፣ ደካሞቹ ማለት ነው። ከ8000 ህዝቦች በሙሉ በቀን ወጪ የሚያደርገው በጀት እስከ 2 ሚሊዮን ብር ወጪ ያደርጋል ማለት ነው። ይሄ አጠቃላይ ሁሉን አሬንጅ አድርጎ ነው ምግብ፣ መጠጥ ወይም ዳይፐር ምናምን ሁሉንም ነገር ኳልኩሌት አድርጎ ከ2 ሚሊዮን በላይ በቀን ወጪ የሚያደርግበት ሂደት አለ። ሕክምናውን ብናይ በጣም ብዙ ደካሞቹ ስላሉ በሕክምና ደረጃ በትንሹ ከአንድ ብራንች ላይ አልወጣም ቢባል እስከ አስር ሺ ብር ወጪ የሚሆንበት ምክንያት አለ ማለት ነው። ደስ የሚል መቄዶንያ በጎ አድራጎት ማህበር ከ350 በላይ አረጋያኖች አሉ። ያ አጠቃላይ ተደምሮ ግን 8000 ህዝብ ነው ተሰብስቦ ያለበት ማለት ነው። እንደዚህ የተሰራ 3200 ካሬ ሜትር ህንፃ አለ የተሰራ። እሱ ከተመረቀ በኋላ 20 ሺህ አረጋያኖችን ይዞ ይንከባከባል ተብሎ እየታሰበ ነው ያለ። መቼ እንደሚመረቅ እንግዲህ ገና እየጠበቅን ነው ያለ እሱ በእግዚአብሔር ስም ህዝቡን እየጠየቅን ማሰባሰቢያ ማለት ነው። ለምሳሌ ሰሞኑን ከይካቲታንች ጀምሮ ላይቭ ላይ ስትገቡ የገቢ ማሰባሰቢያ አለ። 0989898989 የሚል ስልክ አለ፣ ብዙ የተለያዩ ስልኮች አሉ። በሱ ስልክ እየተወራችሁ ሀሳብ መስጠት ትችላላችሁ ማለት ነው። ልክ እንደዚህ እንደ ሰሞኑ የገቢ ማሰባሰቢያ ወይም የህንፃ ማስጨረሻ ማለት ነው። በዛ ውስጥ ስትሄዱ የተለያየ ሀሳቦችን እየጠየቃችሁ ገቢ ማድረግ ትችላላችሁ ማለት ነው። ስለመጣችሁ እናመሰግናለን። እግዚአብሔር ይስጥልን ለም የአንድ ቀን አለማወቅ ቀን ሁሌ እየተወለደ እንጂ እያጠራ ይመጣም። ወደፊት ትመጡልን አላችሁ የማያውቁትን ሰዎችም እየመጣችሁ ለማስጎብኘት ትሞክራላችሁ። የሚያውቁ ሰዎችም ደግሞ ሪቫይዝ ወይም ክለሳ እየመጡ መጠየቅ ይችላሉ ማለት ነው። ችግር የለውም። እንዲሁም ቢኒያም በልጣል አለም ምንድን ነው የሚለው አንድ የማያውቅ ሰው ወደ መቄዶንያ በጎ አድራጎት በሚመጣበት ሰዓት የሆነ ስጦታ ከሚያደርግ የልቅ እያንዳንዱ ክላስ ወይም እያንዳንዱ ሰው ካየ በኋላ ሳይኮሎጂ ወይም አንደበቱ የሚፈልገውን ሀሳብ ስጦታ ማድረግ ይችላል ማለት ወደፊት እኔስ እንደዚህ ቢሆን ምን አይነት ነገር መሆን አለብኝ ብሎ ስለሚያስብ በዛ ሂደት አንድ የሆነ ሰው በሚገባበት ሰዓት በጀቱን ከመቀበላችሁ ወይም ደግሞ ያመጣውን ነገር ከመቀበላችሁ በፊት ሰዎችን አስጎብኟቸው ብሎ ነው የሚናገረው ማለት ነው ያው እንግዲህ እናቶችን እንደምታዋቸው ናቸው ማለት ነው እንግዲህ ማየት ማመን ነው ቪዲዮ እንግዲህ የሚያሳያችሁ ያለውን ነገር ነው ማለት ነው። እኔ ተባበሯቸው ነው። እኔ ማጣቴን ጠላሁት፣ ታውቃላችሁ ድህነት የሚባለው የጠላሁት የጠላው እንዳውም ዛሬ የዛሬ ነውና፣ እኔ አላውቅም እንደዚህ እናቶች እንደዚህ አይገባቸው ማለት ነው። እኛ ወልደው አሳድገው ለመጦሪያቸው እንደዚህ መሆን አልነበረባቸውም። ሁላችሁም እናቶችን የእናቶችን ስሜት ታውቁታላችሁ። እናት የሚሆናችሁ ስለ እናት ስሜቱን ታውቁታላችሁ። እና ባላቸው አቅም እንተባበራቸው ማለት ነው ከኛ በላይ እንጂ ከኛ በታች ያልነበሩ ሰዎች ናቸው። ነገር ግን በእድሜ ባለጸጋ ከመሆናቸው አንጻር ወደ መቄዶንያ በጎ አድራጎት ማህበር ገብተው እንደዚህ እየተጦሩ ነው የምታገኟቸው ማለት ነው። በስራ ደረጃም ሆነ በተለያየ በእውቀት ደረጃም ሆነ በእድሜ ደረጃም ሆነ ከኛ በላይ ነው ያሉ እንጂ ከኛ በታች አይደሉም በብዛት ማለት ነው። እና የምትችሉትን ወይም አቅማችሁ የፈቀደውን ወደ መቄዶንያ በጎ አድራጎት ማህበር 7979 በሚል አካውንት ላይ ደስ ያላችሁን ሀሳብ ወይ ደስ ያላችሁን ብር ገቢ ማድረግ ትችላላችሁ ማለት ነው። አሊያም ደግሞ በ8161 61 ላይ ኦኬ ብላችሁ ቴክስት በማድረግ በቀን አንድ ብር እየተቆረጠ በወር 26 ብር ማለት ነው። እሱንን ወጪ እያደረገ የሚፈልገውን በጀት እየገዛ አገልግሎት እየሰጠ ይገኛል ማለት ነው። በቃ ይሄን ይመስላል እንግዲህ። ድጋሜ ምን መጣ ይሆናል እኔ እና ይቼ ምጠፍ አይመስለኝም እኔ በራሴ ማለት ነው። እንግዲህ እናቶች ሰላማችሁ ብዝት ይበልልኝ፣ ባላችሁበት አላህ ጤናችሁን ይጠብቅልኝ። እኔ ውድ እናቶች አሚን አሚን እናትዋ፣ አሚን አሚን አሚን እናትዋ፣ አሚን አሚን። ኑሩልን፣ ሻመት፣ ኑሩልን የእኔ ውዶች። አላህ በሰላም ደግሞ ያገናኘን። ደህና ደሩልን፣ ቻው። እሱ አሚን አሚን እናትዋ። የእኔ ውድ ቤተሰቦች እንግዲህ አታሳፍሩኝም። እንግዲህ ለሜዳው አዲስ በሆንም፣ ዋናው ግን ፍሬ ሀሳቡ ምንድነው እውነታ ሀሳብ ነው እና ያመጣሁት እናቶችም የኛ እናቶች ናቸው። እንግዲህ አባቶችም አባቶቻችን ናቸው። በተቻላችሁ ብትረዷቸው ደስ ይለኛል ማለት ነው። ወላሂ ውስጤ ነው የተነካው። እኔ ወላሂ ማጣት ይህን ያክል አስጠላኝ አስጠልቶኛ ቀል ዛሬ ደግሞ በጣም ይብለጥ ማለት ነው። እና አይኔ ውዶች አሁን እንግዲህ ቀጣይ ፓርቲቱን እንቀጥላለን ማለት ነው። ታይም እየበቃን አይደለም እየመሸም ስለሆነ ፓርቲቱ ቀጣይ እንቀጥላለን። አሁን እንግዲህ ዛሬ ይሄን ይመስላል። ከስር ግን ከታች አካውንታቸውና ቁጥራቸውን እናስቀምጣለን ማለት ነው። ደሴ የመቄዶንያ ነው ባላችሁ እንተባባራችሁ ውጭም ያላችሁት በአማና እናደርሳለን ማለት ነው። ያላችሁን ድጋፍ አድርጎ ሮመዳን ነው እንግዲህ ኸይር ነገር ስሩበት ማለት ነው። ገንዘብ ትተነው ነው የምንሄደው፣ ነው ስንሞት ትተነው እንሄዳለን። እና ለጊዜያዊ ነው ገንዘብ የሚያገለግለው ግን፣ ህሌናችን ግን ዘላለም ወይ ያገለግለናል። ና ህሌናችሁን እንደው እዱንያን ሳትወዱ ምን አባቷ ብላችሁ ያላችሁን እጃችሁን ዘርጉልን ነው የምለው በአክብሮት ተጠይቃለሁ ማለት ነው። አሁን ስልክ ቁጥራቸውንና አካውንታቸውን ልቀበል ወደ ቢሯቸው እየገባሁኝ ነው። እንደማታሳፍሪ ደግሞ አምናለሁ ማለት ነው እኔ ወዶች ይሄን ውዶች እንግዲህ ይሄንን ይመስላል እና ህዋይ እንግዲህ የምታዩት ነገር ነው። እንግዲህ ፓርቲቱ እንደሚቀጥል እንግዲህ ቅድም ተናገረ ያለው ማለት ነው። በጣም ነው የሚያሳዝኑት ማለት ነው። በፓርቲቱ በደንብ የምናስጎበኛቸው ይሆናል። የምር ወላሂ ነው የምላቸው። ረመዳን ነው እንግዲህ። መታችሁ ብታዋቸው ሰው እንዴት እንደሚናፍቃቸው ብታው። የምር ዛሬን ሳይሆን ነገን በማሰብ እንርዳቸው፣ እንተባበራቸው። እንግዲህ በየሀገሩ ያላችሁ በኢትዮጵያም ሆነ በውጭም ያላችሁት አንድ ብር ዋጋ አላት። እንተባበራቸው ነው የምለው፣ ሀባይብ በጣም ነው መወዳቸው። ያ ቤተሰቦች ያ ዩቲዩብ ቤተሰቦች ሰብስክራይብ ና ላይክ በማድረግ አትርሱኝ ማለት ነው። አበረታቱኝ እንግዲህ እነሱን። እንግዲህ በዚህ በዚህ እንግዲህ የምታዩት ነገር ነው። ትልቅ ግቢ ነው። ወላሂ እኔ ራሱ እንደዚ የሆነ አይመስለኝም ነበር። ደንግጫለሁ ዛሬ ና ሰለም አላቀው። እንግዲህ ባለን እንተባበራቸው። እናቶቻችን አባቶቻችን ናቸው እዚህ ያሉት ና ወጣቶችም አሉ። እንግዲህ ዳይፐር በቀላሉ በቀን ሶስት እንኳ ይቀይራሉ ና ዳይፐርም ያላችሁ እንደዚሁም በረኪናም ላድርጎም ሊሆን ይችላል። አንድ ብር አንድ ሰው ቢያዋጣ አንድ ሺ ሰው አንድ ሺ ብር ያዋጣል ማለት ነው። አንድ ብር ብላችሁ፣ አስር ብር፣ መቶ ብር ብላችሁ እንዳትንቋት ነው የብር ዋጋ ነው የምነግራችሁና እንተባበራችሁ። ያባይብ እንግዲህ ከዚህ በመቀጠል ፓርቲቱን ይዘን እንቀርባለን። ባላችሁበት ሰላማችሁ ብዙት ይበልልኝ። እወዳችዋለሁኝ። ያን የዩቱብ ቤተሰቦች በጣም ነው የምወዳችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስታሰብ ህይወትን ያቀጣል።